አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ድምብራ ቤተሰቦች ሰላም፣ እንዴት ናችሁ? ሰላም ናችሁ? አይኔ በጣም ሰላም ነኝ፣ አልሀምዱሊላሂ። ሰሞኑን በጣም ጠፍቻለሁ፣ በጣም ማለት ነው። ያው እንደነገርኳችሁ ወደ ሀገር ስገቡ ሁሉም ነገር ትእግስት ይጠይቃል። በዛ ላይ የአረብ ሀገር ሴት የሚባል ስያሜ ሲኖራችሁ እኮ ሁሉም ነገር የተገለለ ትሆኑ አይደለ? ለዛ ነው ሶሻል ሚዲያውም ቢሆን ያበረታታ እኛን ማለት ነው እኛ ላይ ሲሆን ይብስበታልና በጣም ጠፍቼ ነበረ። ትግስቴን የማጠጧቸው አንዳንድ ነገራቶች ነበሩ፣ ግን አልወደኩም። እንሻላ ያው እመለሳለሁ ማለት ነው። ዲፕርቴሽን ውስጥ ያስገባል አንዳንድ ነገር፣ ግን ይታለፋል። ያው ጊዜ ይፈጃል አይደለ ሁሉም ነገር። እና ዛሬ እናቴ ጋር ነበር የዋልኩት። የእናቴን ቤት መንቅርቅሩን አውጥቼ እንደዚህ ሳጸዳ ነበር። የፍራሽ ልብሶቹ ነው መቀየር ነበረባቸው። ቤቱ ተነስቶ ምናምን ያኔ ፍራሽ ልብስ ልቀይር ካወጣጣሁት ካነሳሳው በኋላ ፀሐይ ማስመታት አሰብኩኝ፣ ፍራሾቹ ምናምን እና ያው ክረምት ስለሆነ የከረመው። ቤቶቹም ደግሞ ያው ህገወጥ ሰርቪስ ናቸው በዛ አካባቢ ያሉት እና በስርዓት እንትናቸውን ጠብቀው የተሰሩ ስላላደሉ መሬቱ እርጥበት አለው ውሃማ ነው። እና አስጠላኝ ሁሉም ነገር ማለት ውሃ ሆኖ ሳይሆን በቃ እንደዚህ በክረምት ድብር ነው የሚያደርጋችሁ። እና ክረምቱን እንደዚህ አልፎ ነበረ። የፍራሹን ልብስ ራሱ ስንት ጊዜ ቀይረው እያልኩ አልቀይርም እያለችኝ እናቴ፣ ማለት ነው። አይሆንም፣ አላስቀይርም፣ በቃ የሁለት ወር ክረምት ይለቅልኝና ነው የምቀይረው በአንድ ፊት። ይሄው ብቻ ይበስብስ፣ ያው የልጅ ልጅ ምናምን ተጠራቅመው ስለነበረ ያበላሹ ያሉ፣ ሌላውን ይህንኑ ይጨርሱ፣ ይኸው ላይ እንትን ይበላለችኝና ተቀምጠው ነበር። ዛሬ ሄጄ ምን ቅርቅሩን አወጣሁት ማለት ነው። በቃ ግልብጥብጥ አድርጌ አጸዳዳሁኝ ሁኝ ያው፣ ወገቤን እንደምል በኋላ ያውቃለሁኝ። ፍራሹ ወጣው ነው የሚካበደው። የጥጥ ፍራሽ ሲፈረሽበት በጣም ያምራል። የስፖንጅ ነው ለመፈረሻ ማየው ነው እንጂ፣ የጥጥ ለመፈረሻ በጣም አሪፍ ነው። ግን የስፖንጁ ለመፈረሻ ያምራል፣ ግን የሚያንቀሳቀሰው የለም ክብደቱ ማለት ነው። ወጣው ነው የሚካበደው። ዝልፍልፍ ይላል። በዛ ላይ ክብደቱ ምን እንደሚጠቀጥቁበት አላቅም። በዚህ ጨራረስኩኝ ፍራሾቹን ትራሶቹም ማለት ነው። ከዛ እንደዚህ እያንዳንዳቸውን እያነሳሁኝ እያራገፍኩ ምናምንትን ካልኩ በኋላ እንደውም ውጭ አውጥቼ ነው አየር ማስመታት፣ ፀሐይ ማስመታት አለብኝ አልኩኝ። ና እስከ ፍራሾቹ ደግሞ መጎተት ጀመርኩኝ ማለት ነው። ይሄ ደግሞ የቆሻሻ ዘንቢሎ ሞልቷል። ማክሰኞ ልብስ አጣቢ ቀጥር ያለሁኝ ና እኔ ስለማልችለው ይንን አጥባለሁ ብሎ ገቤ ቅንጥስ ነው የሚለው እና ከአቅሜ በላይ የሆንብኛል። እራሴን ከማስታመም እና ሶስት ቀን ከምተኛ በሚል ልብስ የምታጥብ ሴታ እና ግር ያለሁኝ ማክሰኞ ስላለችኝ እንደዚህ እያዘጋጀሁላት ነው፣ አጣጥፌ ቦታ እንዳይዝ። እናቴ የምታች አረብዲ መስዬ እንዳታስጌብኝ ወደዛ በይልኝ እያለችኝ ነው። እሷ እንጀራ እየጋገረች ነበረ። እንጀራ ጋጋሪዋ አታማባት ከዛ ቀጥ ቀጠልኩ ማለት ነው። መመነቃቀሪ እኔ እያንዳንዱ ትራሶቹን መጀመሪያው አወጣሁኝ። ከዛ ፍራሹን እያንዳንዱን እያነሳሁኝ ደግሞ በጣም ነው የሚካበደው፣ ግን ያው እየጎተትኩ በሎትኝ ሳወጣው የነበረው እየጎተትኩኝ አወጣሁኝ እንደዛ። ከዛ ዛህለች ቀመም የጎረቤት ልጆች ተሰበሰቡ። ሰዋጣው ምን ጉድ ነው የቤቱ ቀውጭ ላይ ወጣ ብለው ነው ግልብጣሉ ማለት ነው። ጉድ የለው ምኑና ነው ማነው ነው እንደዛ ያደረገው እያሉ ከዛ እኔ ላጣ አድርጊ ትለኛለች፣ እኔ ላናሳሽ ትለኛለች። ዝባብ ያለ ብቅ ላይ ኛል ራሱ ማየት ይፈልጋል ስልኩ ላይ እና እንደዚህ ሙልጭ አድርግ ያጸዳሁላት ማለት ነው። በደንብ ፈዋ ነው ያደረኩት ዛሬ ቤቱን። ከዛ ሌላም ሌላም ነገር ሰራሁኝ ማለት ነው። እንደምታውቁት ያው ሲንጀር ሰለጥናለሁኝ እና የልብስ ስፌት ስራ ማለት ነው። ከዛ ያመጣኋት ሜት ጥዬ ሲንጀር ነበረችኝ። በዚህ አጋጣሚ ይዛችሁ መምጣት የምትችሉ ሲንጀር ይዛችሁ ነው። ለቤታችሁ የሚችል አሁን ቆይታ ያወጣላችሁ የኔን አይነት ሲንጀር የስራ ፍላጎት እንኳን የልብስ ስራ ፍላጎት እንኳን ባይኖራችሁ ለቤታችሁ በጣም ይጠቅማል ማለት ነው። ቤት ቁጭ አርጋችሁ ግን እዚህ ያው መቀያየሪያ እንትን የለውም አሉ። የሲንጀሩ ማለት ነው የዚች የትንሿ ቢበላሽ ምንም ነገር መቀየሪያ የለውም አሉ እንጂ። በጣም ጠቃሚ ነገር ነው። እኔ አንድ እናቴን ቤት ላጸዳ፣ ሁለት ደግሞ እዛ ያለሁበት ቤት ስለማይፈቀድ የሰው ቤት ስለሆነ ሌላ ማሽን መጠቀም ስለማልችል ከስቶ ውጭ እናቴ ጋር ሄጄ ነበረ የሰፋሁት የማለት ልብስ ይዤ ሄጄ ነበር። የራሴን ቀሚሶች የሚቆራረጡ ምናምን ማለት ነው። እና ቆይታ ያት አላችሁም። ይዛችሁ መምጣት የምትችሉ ካላችሁ ይዛችሁኑ ኑ። እንደዛ አይነት ሲንጀር ይዛችሁኑ ለቤታችሁ ከዛ መርመዱ በጣም ቀላል ነው። መልመድ በጣም ቀላል ነው። እሷን ማለት ነው ሲንጀሯ በጣም ቀላል ያለች ናት። ለመያዝም ለቦታም ለመልመድም በጣም ምቹ ናት ማለት ነው ለቤታችሁ እራሱ መቁረጥ፣ መቀነስ ምናምን የምትፈልጉ ሌላ ሰው አታዩም እና ይዛችሁ መምጣት የምትችሉ ካላችሁ ይዛችሁ ነው እዛ። ቢያንስ በዛ ተብሎ አራት መቶ ድርሃም አትበልጥም። ከሶስት እስከ አራት ናት ብዬ አስባለሁ። ማቀው እንደዛ እንደሆነች ነው እና እዚህ ጋ ቴሌቪዥኑን በቃ የኮተት ማስቀመጫ አድርገውታል ቱሪስት አንዱ ምናምን አወጣጣዎች የተበላሹ ቻርጀሮች አሉ። ተቆምጦ እንኳን አልወደቀም። አባቴ በጣም በቃ እንደዛ አይነት ነገር ላይ ምንት ማለት ይወዳል እና ዛሬ ያደረገኝን ያደርገኝ ብዬ ብዙ ነገር አንስቼ ጣልኩበት። መድኃኒቶች አሉ ምናምን ከሀኪም ቤት መጥተው እና አባቴም የመድኃኒት ማስቀመጫቸው ነው ምናምን አድርጌ ከወላወልኩኝ ካጸዳሁኝ በኋላ መድኃኒቶችንም ወደ ቡፌ መሳቢያ አስገባሁኝ። የተቆማመጡ ቻርጀሮችንም ጣልኩኝ። ያው እንደዛ እየታገልኩ ነበር ማለት ነው። እጅግ በጣም ደግሞ ከጎኔ እኔ ልኔ ላግዝሽ፣ እኔ ይሄን ላድርገው፣ እኔ እንደዚህ ላሳልፍ ትረኛለሽ ከስር ከስር እንዳነከኝ መብራት ነው እያልኩ እሷን ደግሞ ወደዛ እያረኳት ነበር ማለት ነው። ኤሌክትሪክ ቤዝች ደግሞ እያልኩኝ እሷ ግን በቃ አታርፍም። ከእጅ ከእጅ የምሰራውን ለመስራት ትታገላለች ማለት ነው ከኔ ጋር እና ጽዳት በነገራችን ላይ የውስጥ እረፍት አለው። ወላይ እና የእናቴን ቤት እቅድ ያዝኩለት ቆይቼ ነበረ። ባለፈው ሳምንት አልኩ ባለፈው ሳምንት የምሄድበት ቦታ መጣልኝ፣ እና ድንገት ወደዛ ሄድኩኝ። በዚህ ሳምንት ደግሞ ከትናንትና ማታ ነበረ ልጀምር የነበረው። ትናንትና ማታ አልቻልኩም፣ የሆነ ቦታ ሄድኩኝ። ዛሬ በቃ እኔ ብቻ ነኝ አለሁት። እና እህቴ ጋር ነበረ እንተጋገዛለን ተባብለን የተስማማ ነው። ከዛ እሷ ደግሞ ሌላ ነገር መጣላት ዛሬ እኔ ብቻ ነኝ ማለት ነው። ያው አልጨረስኩትም ዛሬ ሙሉ ቀን ውዬበታለሁ። በመሀልም ሲንጀርም ስለሰራሁ ነው ያው ከዛሬ ካለፈ መቼም ስለማልሰራው ከዛሬ እንዳያልፍብኝ በመሀል አቁሜ ካጸዳዳሁት በኋላ አየር እንዲመታው ከተውኩትኝ በኋላ ወደ ሲንጀር የገባሁኝ ማለት ነው። እዚጋ ተመልከቱ። የቻርጀር ማት አባቴም እናቴም ያላቸው ሁለት ስልክ ብቻ ነው። የሁሉ ቻርጀር ምን እንደሆነ አላቅም። ከዛ የመድኃኒት ብዛት ከዛ በስት በእንትን ውስጥ የገባ ቆሻሻ ጉድ ምናምን ሲሞላ አውጣ ጥውላቸው ማለት ነው። ፏፏ አደረኩት እና ያው ወገቤን ስል ማደሬ ነው። ዛሬ በተለይ ፍራሾቹን ያነሳሁበት ወቃ የለውም እላችኋለሁ። እና ውዶች ይህ ዛሬ ውሎ ይህን ይመስል ነበር። እና ውዶችዬ የዛሬ ውሎ ይሄንን ይመስላል እላችኋለሁ። ዛሬ እንደዚህ ነው ስደክ የሚያዋልኩት እላችኋለሁኝ። በቃ እንደዚህ ጽዳት እንትን ሲል በጣም ነው ደስ የሚለው። በነገራችን ላይ የራሴንን ቤት ታውቃታላችሁ ከማነሷ ምን እንደምታክል ግን ምቅርቅር አድርጌ ሳ ጸዳት ነው ደስ የሚለኝ ማለት ነው። ከዛ ውጭ ላይ እንዴት እንዳሰጣሁት ላሳያችሁ። እየወጣ ፀሐይ እየረበሽ የነበረ እንደዚህ ላስቲክ ዘርግቼ ድርድር አደረኳቸው። ፍራሹን ለብቻ ምናምን እያገላበጥኩኝ አሰጠኋቸው ማለት ነው። ትራሶቹን ለብቻ ምናምን። ከዛ መጀመሪያ በደረቁ ወለወልኩኝ፣ ግድግዳውን አራገፍኩ። በደረቁ መጀመሪያ እንደ ከወለወልኩት በኋላ ደግሞ በሳሙና ወለወልኩትኝ። ከዛ አባቴ መጣ፣ እየወለወልኩኝ እና እኔ የት ቡና ልጠጣ ነው ታዲያ የት ቁጭ ልበል ምናምን ሲለኝ በረንዳ ላይ ፈርሼ ቁጭ አረኳቸው። ቡናም እዛ ነው የተጠጣው። ወላወልኩኝ አደረኩኝ ከዛ ወደ ሲንጀር የገባሁ እላችኋለሁኝ ውዶችዬ። ዛሬ ውሉ ይህንን ይመስላል። ቀጣይ ፓርት አለው። ፍራሾቹን ደርድሬያቸዋለሁኝ፣ መልሼ ግን አላለበስኳቸውም። የነገ ሰው ይበለን፣ ነገ ደግሞ አለብሳቸዋለሁ ማለት ነው፣ እንድናፈስ። አሁንም እትቸው ነው የመጣሁት። አንደኛ መስቶብኝም ነው ዝናብ መቶ ነበረ፣ ሁለተኛ ደግሞ እንድናፈስ በሚል ነው ማለት ነው ውልወላ ጀመርኩኝ፣ በሳሙና አድርጌ ምናምን እና አካባቢው ደግሞ ዋል ካፈር ስለሆነ እንትን ምስጥ ያመጣ ጎረቤቱ ምናምን በጣም ተቸግረው ነበር እና እኔም ፈርቼ ነበረ። በነገራችን ላይ ከዛ ሳነሳሳው አልሐምዱሊላህ ያው ምንም ነገር የለም ግን አጸዳዳሁኝ ማለት ነው። ደህና ቸክም ለማድረግ በሚል ነበረ ጽዳት የገባሁ። ዛሬ ያው ፏፏ አደረግኩት። አላህ የጠብቀን ከእንደዛ አይነት ነገር በዛ እየደወልኩ ነው። አባቴ በመሀል መጥቶ ሬዎ እያረፈ የነበረ የት ቡና አልጠጣ የት ልረፍን፣ ያውን ውዬ መጥቼ ማረፊያ ማረፊያ ዬን አነሳስተሽ ምናምን እያለ ያው አባቴ ትንሽ ቤት ሲዘጋጅ አይወድም ማለት ነው። እናቴ መረቀችኝ፣ ተመረኩበት ትላላችሁ እና ዛሬ ዛሬው ቀን እናቴ ነበር እላችኋለሁኝ። ደስ የሚል ጊዜ ነው ለእኔ ያሳለፍኩት። ማለት በቃ የሆነ ስራ ስሰሩ ደስ ይላችኋል። እውነት ለመናገር በተለይ ስራ የለመደ ሰውነት ስራ ስንሰራ እንጂ ስንቀመጥ ድብር ነው የሚያደርገው። ወላይ እና ያው እኔ ያላርፍን አላርፍም። በእርግጥ ቁጭ ብዬ የምሞልበት ጊዜ የለኝም፣ ቤትም የምሞልበት ጊዜ የለኝም ግን ስራ ገንዘብ ገቢ የሚያስገኝ ስራ ስላልሆነ ብቻ ይደብረኛል የምንውልበት ቦታ ማለት ነው። ግን አልሐምዱሊላህ የሰው ልጅ ጤና ከሆነ ይሁን ናዛ አባቴ መጣ። በር ላይ ቁሞ እንዴት ልገባ ነው እያለ ሪኦ እያለብኝ ነበር። ጨረስኩ ጨረስኩ እለዋለሁ። ከዛ በስተ መጨረሻ እናቴ በረንዳ ላይ ይነጠፍ የሚለውን ሀሳብ አመጣችልኝ ማለት ነው። ምቻት ና እየተማጓትን ነው። ከዛ በረንዳ ላይ ህጃ ነጣ ያብኩላችኋለሁኝ ለአባቴ አነጣጥፈን ቡና ጠጣ፣ እነሱም ፓርቲ ግን አልቀረጽኩላችሁም። እናቴ መግባት ስለማትፈልግ ቡና ከተጠጣ በኋላ ወደ ሲንጀሬ ገባሁ። ሳል መልሶ ወደ ቦታ ሁሉም ነገር ባለበት ፀሐይ ምታው ወይም ሲንጀሬ እንትን ማለት አለብኝ ብዬ የማእት ልብስ ነው ይዞ የሄድኩት። በነገራችን ላይ ያው ቁመቴ እንደምታዩ ዝርጋድ አደለሁኝ። ቀሚሴዎች ሁሉ መቆረጥ ይፈልጉ ነበረ። በአብዛኛው ቆራረጥኩ፣ ቀናነስኩ ምናምን ከዛ ሲንጀሬ እዚህ ወደ ውስጥ የገባ ፓርት ነበር፣ አልወጣ ብሎኝ አያት ሚጢጢ እያዋጣች ነበር። ሌላኛዋ ደግሞ ሚጢጢ ራሴን ፎቶዬን አይቸሙቼ እያለች ነው። ሲንጀሮ ላይ ወደዛ ጅረታለው ሻትልም መቷ ጋ ይጣላሉ። እንደዚ እየተነታረክን ሲንጀሬን አዘጋጀው ማለት ነው። አበራራውኝ ቆራረጥኩ። ቀሚሴን በነገራችን ላይ በቃ ይሄንን ሲንጀር እየነገርኳችሁ ነው። እንደምታዩው ትራስ ላይ አድርገው ነው። ጠረጴዛ እገዛለታለሁ። ለአሁን ግን ለዛሬ መስራት ስለነበረብኝ ግዴታ ስለሆነ ትራስ ላይ አድርጌ እኔ መሬት ቁጭ ብዬ ነው እየሰራ ያለሁት። ግን ምቾቱ ልነግራችሁ አልችልም። የትኛውንም ነገር ለመልመድም ቀላል ነው፣ ለስራም ቀላል ነው። ትጠቀሙበታላችሁ፣ ከቻላችሁ ይችን አይነት ሲንጀር አምጡ ማለት ነው። ከፈለጋችሁ ደግሞ ለሲንጀርዋ ብቻ ሌላ ቪዲዮ እሰራላችኋለሁ፣ እንዳሳያችሁ የምትፈልጉ ካላችሁ በካሜራም ሆነ በአካል ተገኝታችሁም ሆነ እኔ ዝግጁ ነኝ፣ ይችን አይነት ሲንጀር ይዛችሁ ከመጣችሁ ማለት ነው። ግን ከቻላችሁ ይዛችሁኑ ሌላ ቁራ ላይ ውትቶ ምናምን ከምታመጡ እንደውም እንደዚህ አይነት እቃ ብታመጡ እድሜ ልክ የምትጠቀሙበት እቃ ነው ማለት ነው። ይዛችሁኑ እላችኋለሁ። እኔ ግን ቀሚሶችን ዛሬ ፏፈሻ አድርጌ እየለካሁ፣ ግን አላሳየኋችሁም። በመሀል አቁሜዋለሁኝ። በቀጣይ ፓርት አሳያችኋለሁ ማለት ነው እየለካሁኝ ኢንሻላህ